ገበያን በበላይነት መምራት ማለት በአንድ ገበያ ውስጥ አንድ ኩባንያ ወይም ድርጅት ብቻ አንድን የተወሰነ ምርት ወይም አገልግሎት በብቸኝነት የሚያመርትበት ፣ የሚያቀርብበትና የሚቆጣጠርበት ሁኔታ ማለት ነው። ሞኖፖል አንድ ድርጅት ወይም አንድ የተወሰኑ ድርጅቶች አገልግሎትና የቁሳቁስ አቅራቦቱን ሲይዙት ነው። አማራጭና ጥራትን መሰረት አድርጎ ከመወዳደር ይልቅ ነጋዴዎች ወይም የያዙትን ገበያ በበላይነት የያዙትን ገበያ አላግባብ በመጠቀም እንደዚሁም በመካከላቸው የጸረ ንግድ ውድድር ስምምነት በመፈጸም ወይ ሁለትና ከዛ በላይ የሆኑ ተመሳሳይ ዘርፍ ላይ ተሰማሩ የንግድ ድርጅቶች ዋጋን ለመወሰን በማሰብ እና ሌሎች ነገሮችን ለመቆጣጠር በማሰብ ወደ አንድነት ሲመጡ ወይም ውህደት ሲፈጽሙ እንደዚሁም የሌላውን ንግድ ምልክት፣ ንግድ ስም፣ ሌሎች ነገሮችን በመጠቀም ገበያ ውስጥ ገብተው ፉክክር ሲያደርጉ ይሄ ጤናማ ያልሆነ ወይም ጸረ ንግድ ውድድር ተብሎ ይጠቀሳልም። ታዲያ ይህ ሁኔታ ሸማች ኢኮኖሚውንና የሀገር ምርትና ምርታማነትን በእጅጉ የሚጎዳ በመሆኑ ከመቶ በላይ የሚሆኑ ሀገራት ይህንን ድርጊት ለመቆጣጠር የራሳቸውን የውድድር ህግ አውጥተዋል። በተለይም አውሮፓ፣ ቻይና እና አሜሪካ በዲጂታል ገበያ ላይ የበላይነት የሆኑትን እንደ ጎግል፣ ሜታና አማዞን ያሉ ኩባንያዎችን ለመቆጣጠር ህጎቻቸውን አሻሽለዋል። የውድድር ህግ ዋነኛ ዓላማው ከውድድር መገደብ የሚያመጣውን ጉዳት በመከላከል ለሸማች ተመጣጣኝ ዋጋ፣ የተሻለ ምርጫና ጥራት ማረጋገጥ ነው። በኢትዮጵያ የሞኖፖልና ጸረ ውድድር ተግባራት እንዲሁም የሸማች መብት የሚቆጣጠረው ዋናው ህግ የንግድ ውድድር የሸማች ጥበቃ አዋጅ ቁጥር 813 ህዝባር 2006 ነው። አዋጁ ገቢያውን በበላይነት የመቆጣጠር ችግር ለመከላከልና የሸማችን ጥቅም ለማስጠበቅ በገቢያው ውስጥ ጤናማ ውድድርን የሚገድቡ በርካታ ተግባራትን በግልጽ ይከለክላል። አንድ ድርጅት በገቢያው ውስጥ ትልቅ የበላይነት ሲኖረው ያንን የበላይነት ያለአግባብ መጠቀም በሕግ የሚከለክል ነው። አዋጁ ለሸማቾች በርካታ መሰረታዊ መብቶችን ይሰጣል። እነዚህም ገቢያን በበላይነት መምራት የሚፈጥሩ ቀውሶችን የሚከላከል ነው። ያመረተውን ወይም ያስመጣውን ምርት በንግድ ውድድር ሕግ መር መሰረት ራሱ ወስኖ የት ቦታ ባቀርበው ለማን ባቀርበው ያዋጣኛል ብሎ መወሰን እንጂ ከሌሎች ጋር ተስማምቶ ዋጋ መወሰን፣ ደንበኞችን ለየራስ መከፋፈል የምርት መሸጫ ቦታን እንደዚሁ መመደብ፣ በኮታ ምርቶችን መመደብ እነዚህ የጸረ ንግድ ውድድር ስምምነት ተደርገው ይቆጠራሉ ማለት ነው። ነጋዴዎች በተለያየ ምክንያት ውህደት ሊፈጽሙ ይችላሉ። አንዱ ጋር እውቀት ይኖራል፣ አንዱ ጋር ገንዘብ ሊኖር ይችላል። ወይም ብዙ ትንንሽ ካፒታል ያላቸው ነጋዴዎች ትልቅ ኢኮኖሚያዊ ቁመና ያለውን የንግድ ተግባር ለማከናወን አቅማቸውን፣ የካፒታል አቅማቸውን ለማሳደግ ወደ አንድ ሊመጡ ይችላሉ። ይሄ ጤናማ እና በህግም የማይከለከል ነው። ነገር ግን እርስ በርሳችን ከምንፎካከር ለምን አንድ ላይ መተን ዋጋ መወሰን አንችልም በሚል ቁመና ከመጡ ይሄም እንዳንዱ ህገወጥ ውህደት የሚቆጠር ነው። በሀገራችን ውስጥ ማርኬት ሞኖፖሊ ወይም የገበያ የበላይነት ለረጅም ጊዜ የቆየ የቆየና ከቅርብ ዓመታት ወዲህ ደግሞ ጉልህ ለውጦች እየታዩበት የመጣ ሴክተር ነው። ለዚህ ማሳያ ቴሌኮሙኒኬሽን አገልግሎትና የፋይናንስ ዘርፎች ውድድር መጀመራቸው ዋጋ እንዲቀንስና የአገልግሎት ጥራት እንዲሻሻል በማድረግ ለሸማቹ ያለው ጉዳት እንዲቀንስ አድርጓል። ታዲያ ገበያን በበላይነት መያዝ በሀገራችን የህግ ስርዓት እንዴት ይታያል? ተገቢ ያልሆነ ንግድ ተግባራት የሚፈጽም ነጋዴ አመታዊ ሽያጭ ገቢውን ከ አምስት ፐርሰንት እስከ አስር ፐርሰንት እንደዚሁም ጸረ ውድድር ሲሆን አስር ፐርሰንት እንዲቀጡ ያደርጋል ማለት ነው። ይሄ ትልቅ ገንዘብ ነው ማለት ነው። ይሄ ከሆነ ነጋዴዎች ወይም ሸማቾች ስለዚህ ጉዳቱን አይተናል። ነጋዴ ላይ ብቻ የሚቀር አይደለም። ጤናማ ያልሆነ ንግድ ውድድር ወይም ሞኖፖሊን ተጠቅሞ ገበያ ውስጥ ሞኖፖሊን አላግባብ በመጠቀም መግባት በመግባት የሚፈጸመው ተጽእኖ ነጋዴ ላይ ብቻ የሚቀር አይደለም፣ ሸማሽ ላይ የሚቀርብ ብቻ አይደለም፣ አገርና የአገር ኢኮኖሚ ላይ ነው። ስለዚህ ሸማችም በፍትሃዊ መንገድ የሚነግደው ነጋዴም የመንግስት ህግ አስከባሪ አካላትም እዚህ ውስጥ በቅንጅትና በትብብር መስራት አለባቸው ማለት ነው። ይህ በእንዲህ እንዳለ በአሁኑ ጊዜ የገበያ የበላይነት በቴክኖሎጂና በዲጂታል ዘርፎች ጎልቶ ይታያል። እነዚህ ኩባንያዎች ሙሉ ሞኖፖል ባይሆኑም በገበያው ውስጥ ያላቸው ኃይል እጅግ ከፍተኛ ነው። ታዲያ ይህ አደገኛ የገበያ ተግባር ለሸማቹ ዝቅተኛ የአገልግሎት ጥራት፣ የምርጫ ጦት፣ ካለአግባብ ዋጋ መጨመርና ሌሎች ጉዳቶችን ያስከትላል። ጤናማ ውድድር ስለሌለ እንዴት አርጌ የምርቴን ጥራት ላሻሽል፣ እንዴት አርጌ አማራጭ ያላቸውን የንግድ እቃዎች ላቅርብ፣ እንዴት አርጌ ዋጋ ልቀንስ የሚል ምርምርና ጥናት አያደርጉ ካላደረጉ ምንድን ነው የሚሆነው? ማለት ነው ሸማቹ ጥራት የሌላቸውን የንግድ እቃዎች ነው የሚያገኙ። የሚሻሻል ነገር የለም ማለት ነው። ሌላው ይሄ በስምምነት ዋጋ የሚወሰን ከሆነ ወይም ፍትሀ ያልሆነ መሸጫ ዋጋ እኔ ብቻ ነኝ የንግድ እቃውን ያስኩት በማለት የሚወሰን ከሆነ የንግድ እቃዎቹ ከማምረቻ ወጪያቸው በጣም የተጋነነ ዋጋ ይጠይቅባቸዋል። ስለዚህ የዋጋ ንረትን ያስከትላሉ ማለት ነው። ጥራትን ያጎላሉ። የዋጋ ያስከትላሉ ማለት ነው። አንደኛ ምርቱ እየተሻሻለ አይሄድም። ሁለተኛ የምርቱ ዋጋ እንደፈለገ ኩባንያው የሚወስነው ነው የሚሆነው ማለት ነው። በሶስተኛ ደረጃ የሀገሪቱን እድገትም የሚጎዳ ነገር ነው። በተለይም አሁን ስርዓት በበዛበት ሁኔታ አፍሪካ ውስጥ አብዛኛው ዓለም ውስጥ ችግር ያለ ነገር ነው እነ ቻይናን ጨምሮ በሞኖፖል የሚያዙ ስራዎች አዳዲስ ስራ ፈጣሪዎች እዛ ሴክተር ውስጥ እንዲገቡ እዛ ዘርፍ ውስጥ እንዲገቡ አይፈቅዱላቸውም። ይሄ ጉዳይ ከተፈጸመ በክልል ደረጃ ላሉ ንግድ ቢሮዎች ማለት ንግድ ቢሮና እስከ ታችኛው እርከን ያሉ ንግድ ጽሕፈት ቤት ሊሆን ይችላል። ለነዛ ማመልከት እና ጥቋመኛ ጋር ይደርሳል በዚሁ መሰረት ይሰራል ማለት ነው። በፌዴራል ደረጃ ሲሆን ደግሞ ለንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት ይሄ ጥቆማ ቢቀርብ መርምረን መፍትሄ የምንሰጥበት ሁኔታ ይኖራል። በኢትዮጵያ አውድም ሆነ በአጠቃላይ በኢኮኖሚ መርህ መሰረት ገበያን በበላይነት የመምራት ወይም የመቆጣጠር ተጨማሪ ጉዳቶች ያሉት ሲሆን ጊዜያዊ ትርፍ ከማስገኘት ባሻገር የሀገርን መዋቅራዊ እድገትና ጤናማ ኢኮኖሚ ስርዓትን ግንባታ ያደናቅፋል። በዚህም አዲስ ነገር ፈጥሮ ወይም ነባሩን አሻሽሎ ደንበኛን የመሳብ እንቅስቃሴ ማነስ፣ ለአነስተኛና አዲስ ተቋማት ወደ ገበያው መግባት፣ የስራ መስፋፋትና የኢኮኖሚ እድገት ፍጥነት መቀነስ የመሳሰሉት ለኢኮኖሚው እንቅፋት ናቸው። ጥቂት ግለሰቦች ከ130 ሚሊዮን ሕዝብ ምናልባት ነጥብ 01 ፐርሰንት የማይሞሉ ሰዎች ናቸው የሚያመጡት። እነዚህ በከፍተኛ ደረጃ ሀብት ያካብታሉ። ህዝቡ በተለይ የሚፈልጋቸው እንደ ፍርኖ ዱቄት የመሳሰሉ ነገሮች፣ እንደ ምግብ ዘይት፣ ስኳር የመሳሰሉ ነገሮች በጥቂት ሰዎች በሚያዙበት ጊዜ ዋጋቸው ይንራል። ሁለተኛ ከሚመጡበት ሀገር እና እንዴት አድርገው እንደመጡ ማረጋገጫ ነገርም አይኖረንም። ለእንትንም የሚዳርገን ይሄ ነው፣ ለህገወጥ ገንዘብ ዝውውር ከኮንትሮባንዱ ስራ ጋር አብሮ የሚቆራኝ ነገር ነው ይሄ። እና መንግስት በተለያዩ ጊዜ አሁን ፍራንኮ ቫሉታን የፈቀደበት ጊዜ ነበረ። ፍራንኮ ቫሉታ ማለት ራሳቸው ውጭ ሀገር ያስቀመጡትን የውጭ ምንዛሪ ገዝተው እቃ እንዲያስገቡ ነው ሀገር ውስጥ። ያ ለሞኖፖል መንገድ የሚከፍት ነገር ነው ያ ውጭ ምንዛሬ ውጭ ኖሯቸው አይደለም። ውጭ ምንዛሬው ከኢትዮጵያ ከገበያ በጥቁር ገበያ ተመንዝሮ ሄድና ወይ ጅቡቲ ባንክ ይገባና ከዛ በኋላ ኤልሲ ተከፍቶ ይመጣል። ስለዚህ የሞኖፖል ስርዓት ለብዙ ነገሮች የሚያጋልጠን ነገር ነውና በተለይ ጥቂት ኩባንያዎች፣ ግለሰቦች የሚቆጣጠሩት የገቢና የወጪ ሁኔታ፣ የማምረት ሁኔታ፣ የአገልግሎት ሁኔታ ሲኖር ለኢኮኖሚው አደገኛ ነው። በበላይነት የተያዘ ገበያን አላግባብ መጠቀም ወይም በሞኖፖል የተያዘውን አላግባብ መጠቀም፣ ጸረ ውድድር ንግድ ስምምነት መፈጸም፣ ዋጋን እና ሌሎች ሁኔታዎችን ለመወሰን ወደ አንድ መምጣት፣ አሳሳችና አታላይነት ያለባቸውን የንግድ ጉዳዮች በመጠቀም ወይም በመናገር በመግለጽ ሸማቹን በማሳሳት የሌላውን ተወዳዳሪ ነጋዴ ጥቅም መጉዳት የመሳሰሉ ነገሮች። ምንድን ነው የሚያስከትሉት? አጠቃላይ በሸማቹ ላይ፣ በነጋዴው ላይ እንዲሁም በሀገራዊ ኢኮኖሚ ላይ የሚለውንም አብሮ ማየት ተገቢነት አለ። ኢኖቬሽን ወይም ፈጠራ ስራ አይኖርም። ፈጠራ ከሌለ ደግሞ አማራጭ የንግድ እቃዎችን ሸማቾች እንዳያገኙ የሚያደርግበት ሁኔታ አለ። ጥራት የጎደላቸውን የንግድ እቃዎች እንዲያገኝ የሚሆንበት ሁኔታ አለ። የዋጋ ንረት የሚያስከትልበት ሁኔታ አለ። ሸማች ላይ ማለት ነው። ል ስርዓት ለማጥፋት ዋናው ነገር የንግድ ምህዳሩንና የንግድ ሕጎችን ክፍት አድርጎ እነዚህን ሊጠብቁ የሚችሉ ተቋማት ሥራቸውን ሲሰሩ ናቸው ማለት ነው። በተለያዩ ሀገራት የገበያ የበላይነት ወይም የሞኖፖሊ ትርጓሜና አያያዝ የተለያየ ቢሆንም ዋና ጉዳይ ጤናማ ውድድርን መገደብ፣ ሸማችን መጉዳትና ፈጠራን ማቀጨጭ በሚል ዙሪያ ያጠነጥናል። ለዚህም ነው አብዛኞቹ በኢኮኖሚ የዳበሩ ሀገራት እነዚህን የገበያ የበላይነት ለመቆጣጠር ጠንካራ የጸረ ሞኖፖል ህጎችን የሚጠቀሙት።